መልካም ልደት መልካም ልደት ብለናል፣ ማለት ነው። ዛሬ ደስ በምል ነገር ማለት ነው። አንድ ጀርባ ላይ ያለ ትልቅ ነገር ምስጢር እዥላችሁ ማትቻለሁ ማለት ነው። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የሮመና ዳቦን ጋገረን የኛም የመዳም ቅመም እንግዲህ አክብረንላችኋል ማለት ነው። በዓላችሁ መስራት እናንተም በኬክ የኛ ደግሞ በዳቦ ይኸው አከበርንላችሁ ማለት ነው። መልካም ልደት ቆንጆ ቆንጆች ልጆች ሁለት መንታዎች አለ። ግን በደንብ ይፋ አድርጋ ብትነግረን ደግሞ እኛ በለጠ ደስ ይለናል። ሰላም ሰላም፣ የሮማን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁት ወይ? ያኔ ያለው እግዚአብሔር ይመስገን። እንደምን አላችሁት? አለንላችሁ አለን። ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሶት ማለት ነው። ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ ማለት ነው። ይሄን የመሰለ ዳቦን ጋግራና ሃፒ በርስቴ ሃፒ በርስቴ ሃፒ በርስቴ ሃፒ በርስቴ ብለናል ማለት ነው። ሃፒ በርስቴ ብለናል ማለት ነው። አግቡ ውለዱ፣ አግቡ ጉለዱ የምንለው እንደዚህ ያለ ምክንያት ነውና እንደዚህ አታረጁ ለወለድ ወለድ ወለድ አድርጉ ማለት ነው። የመዳም ቅመሞችም ሰሞኑን እየተዳሩ ይገኛሉ ማለት ነው። እንግዲህ ልደቱን በእንደዚህ መልኩ ሻማንም ዳቦን ጋግረንላቸዋል። ይኸው እንኳንም ለወለዱ ማንታዎቹ እንኳን ተወለዳችሁት ብለናል። የሀረግ ጀርባው ካሜራዊ ልጆቹ ማለት ነው። እንኳንም ወለድክ እንኳንም ደስ ደስ አለክ ብለናል ማለት ነው። እኛ ተመልካቾቻችሁ ይሄው እንደዚህ ሻማ ማበረን ላችሁ እንዲሁ ድንብሽቡሽ አድርገን በዓል በዓል አስመስለንላቸዋል፣ ማለት ነው። እኛም ያው ዳቦ እያዙ ኬክ እነሱ ጋር ተቆርሰዋል፣ እኛ ጋር ደግሞ በዳቦ እናከብረላቸዋለን። ዳቦ ጋግረንላችሁ ይሄው አከብረንላቸዋል እና ስለዚህ ሻማ ማበረንላቸው እናንተ እንኳንም ደስ አላቸው። የመዳም ቅመሞች ሰሞኑ እየተጋቡ እየተዳሩ ይገኛሉ ማለት ነው እንኳንም ተዳሩ ተዳሩ ተዳሩ ተዳሩ እላቸዋለሁ። ግን የመዳም ቅመሞች ሚዲያ ላይ የምትዳሩ ጠንቀቅ በሉ ማለት ነው። ገንዘባችሁን አደራችሁ። አትጋቡ አትመራረጡ አሌላቸውም ተመራረጡ ተጋቡት ግን ያው ስወለድ ልደት እንደዚህ ሲከበር ደስ ይላል ማለት ነው። እዚህም እንደተመለከታችሁት ይኸው ወለዱ መንታዎች ቆንጅዬ ቆንጅዬ መንታዎች ናቸው የተወለዱት፣ ማለት ነው። እና መዳም ቅመሞች ይሄ ደግሞ ስትመርጡ እስከምትገናኙ ድረስ እስከምትገናኙ ድረስ ብራችሁ አደራ እላችኋለሁ ማለት ነው። ተፈቃቀሩ፣ ተዋደዱ። እንደዚህ አይነት ደግሞ ጥሩ ነገር እዛችሁ ኑ ያው ትናንትና አንዱን ድረናታል ተጋብቷል። ህሮብና መክሰኞ ደሞ ነገ ደሞ ሌላ ይዳራሉ ማለት ነው። ግን እራሳችሁን ጠብቁት እላችኋለሁ። በዚህም አንዳንድ ጊዜ እንዳሰባችሁ ላይሆንላችሁ ይችላል ማለት ነው። በዚሁን ሀሳቤንም እሰጣችኋለሁ ማለት ነው፣ ለመዳም ቅመሞች ለመዳም ቅመሞች መርጣችሁ የገባችሁበት ነገር በኋላ ጉዳትን ብደርስባችሁ ተጠያቂ እናንተ ናችሁ። ግን እግዚአብሔር ከክፉ ነገር ይጠብቃችሁ ብዬ ለምንላችኋል ማለት ነው። ፈጣሪ ከክፉ ነገር ይጠብቃችሁ። አግቡ ችግር የለውም እና ግን ብራችሁን አደራችሁ ገንዘባችሁን ያዞ እንዳትበሉ ወደውን ደግሞ ፍቅር ውስጥ ጥልቅ ብላችሁ እንዳትገቡ ማለት ነው እና ሳትጠናኑ ትጠናኑ ሳትተወቁ ሳት ለእንትና ሳትሉ ማለት ነው። እና ደግሞ ጋብቻ ሳታደርጉ እንግዲህ ወደ ራስሽ ወስደሹ ሊሆን ይችላል ኢትዮጵያም ሄደሹም ሊሆን ይችላል። እና ፕሊዝ እኔ የምነግራችሁ ከጋብቻ ውስጥ ወደ አልጋ እንዳትሄዱ እላችኋለሁ ማለት ነው አብዛኛው ጊዜ እንደምታዩ ማለት ነው። አብዛኛው ልጆች ከጋብቻ በፊት የባህላዊ ጋብቻ በማድረግ ብዙ እየተሰቃዩ ልጅ እየተሰቃየ እሷም እየተሰቃየች ከማይረባ ወንድ ወልጄ ምናምን ብሎ የሚያለቅሱ እናቶች አሉ። በአሁኑ ጊዜ ዋለም በዚህ ወጣቶች እና እንደዛ ነገሮች ስላለ ከቻላችሁ አብራችሁ ወደ ራሳችሁ ወስዳችሁ አንድ ቦታ ጌጋ ብቻ ወረቀት እንዲኖራችሁ አደራችሁ። ፕሌስ የምነግራችሁ እኔ ተመራረጡ። ለምን ትመራረጣላችሁ? አሌላችሁ ተመራረጣችሁ እንዳሰባችሁ ላቱ ላይሆኑም ይችላል ግን ላይሳካላችሁም ይችላል ግን እሱ ፈጣሪ ነው የማያውቅላችሁ። ግን እናንተ ከጠናናችሁት በኋላ ግን የጋብቻ ነው የምትባለን ነገር ግን ማለት ነው ቤተሰቦቻችንም አስተዋውቁ። ቤተሰብ በተለይ ሴት ልጆች ሴቶች፣ የመዳም ቅመሞች መጀመሪያ ቤተሰቡ መተዋወቅ ይኖርብሻል ማለት ነው። ለትዳር ብለሽ ከወሰድሽው ከተዋወቅሽው መስፈርቶችሽም ሞልቶ የምታገቢ ነው ብለሽ ካሰብሽ፣ እኔ እናቴ እንዲሆን አብኛለች አባቴ እንዲ ነው ምናምን ወንድም እንዲህ ነው ምናምን የሚባል ነገር የለም ብልሽ አደራሽ፣ አደራሽ። ብዙ ልጆች አባት እናት ስባለ እናት አባት ወደ ሰማይ ትሄደዋል ይላሉ። እውነትም ይሁን እሱ ፈጣሪ ነው የሚያውቀው፣ ክርስቶስ ነው የሚያውቀው እና አክስት አይጠፋም። እሺ፣ አክስቶች አይጠፉም። ወንድሞች አይጠፉም። የአጎት ልጅ አይጠፋም። አክስት አጠፋም። በቃ ምንም ቢሆን ማለት ነው። አክስት በእናት በኩል አክስት አጠፋም። አጎት አይጠፋም። አንድ አክስት ብቻ ነው ያለኝ የሚባል ነገር የለም። ይሄን ነገሮች አጎት አለ። የአክስት ልጅ ልጅ ልጅ ይኖራል። እና አንዳንዶቹ አንድ አክስት ነው የሚባለው አለው ብር ከፍሎ አዎ አክስት ነኝ ምናምን የሚባል ነገር አለ እና እንደዚህ ነገሮቹ ተጠንቀቁት እንግዲህ አዎስ ምርጫችሁን እያገኛችሁ እያያችሁት ነው አግቡ ውለዱ ክበዱ እኔ የምላችሁ ያው ጋብቻችሁ ሳትፈራረሙ ፍርማ ወረቀት ጋ ብቻ ሳይኖራችሁ አደራችሁ። ይሄ ላይፍ ነው ይሄ ምናምን ነገሮችን እንዳትሉ እላችኋለሁ። ሌላ ነገር መቸኛል። በርቱ፣ ጎበዙ ሁላችሁ ማለት ነው። ተጋቡ፣ ውለዱ ውለዱ። እኛም ደግሞ እንደዚህ ዳቦ ጋግረን ዳቦ እንቆርስላችኋለን፣ እናከብርላችኋለን በሰርጋችሁን ቀንም ደግሞ መተን ዳቦ እንቆርሳለን ማለት ነው። እንግዲህ ሁሉም በአሁኑ ጊዜ ድስትንና መገጣጠማ ለመገናኘት ስላልቻለ በመስፈርት ተጀምረዋል ማለት ነው። እንግዲህ የመስፈርቱ ትዳር ደግሞ እናያለን ማለት ነው። ወደፊትም እያየን እንዳለን ማለት ነው። ሌሎቻችሁም መስፈርታችሁ ሞላ ሞላ ሞላ ሞላ አድርጉ እና ሰርጋችሁን ስትጠሩን እንመጣለን ማለት ነው። እኔ እንደው የተመቸኝ እንደው በቃ ዳቦ ምጋግር የላችሁ እችላለሁ እመጣለሁ። አይ ዳቦ አንፈልግም እቃ ነው የምንገግዝልን ካላችሁም እገዛላችኋለሁ። እንግዲህ ሰርግ ቀጠራችሁ ከች ከች ነው እምልላችሁ። እንግዲህ ሞቀ ሞቅም አደርግላችኋለሁ። እሺ ሰርጋችሁም የመዳም ቅመም እንግዲህ አንድ ድረናታል የኛ ነው ሙሽራ የኛ ነው ሙሽራ ቢለን ማለት ነው ትናንትና ስለ ዳርናት ስለዚህ ናንተም በእነዛ መልኩ ትዳራላችሁ ማለት ነው። ገጣሚ ደስት አያጣም ይባላል። እና ገጣሚ ደስት ካገኘ ምንም ምንም ይሁን በገጣሚው ማለት ነው አብሮ ይሄዳል ማለት ነው አብሮ ይዘለቃል ማለት ካልተገኘ ግን ገጣሚው ሸፋፋ ከሆነች ወይም ደግሞ ሸፋፋ ከሆነ ማለት ነው ጋይዞች ጣሙ እንትና ይላል ማለት ነው። እየመረረ እየመረረ እየመረረ ይሄዳና በኋላ ደግሞ በቃ እሱ እንዲህ ነው፣ እሱ እንዲህ ነው ነው ማለቱ ይመጣል ማለት ነው። ስለዚህ ጣሙ ድስታቸውን በደንብ አጥንታችሁ፣ በደንብ አጥኑ፣ በደንብ ይዩ፣ ገልበጥ ገልበጥ ገልበጥ ገልበጥ ገልበጥ አደርጋችሁ ማየት ይኖርባችኋለሁ፣ እላችኋለሁ። ለማንኛውም እኔ የትም ሰርጋችሁን ከጠራችሁን ከችላላችሁ አለሽ እና ዩቲዩበሬን ላይክ አድርጉልኝ ሰብስክራይብም አድርጉ። እሺ እና ባል የምመረጠው ቲቶከር ላይ ነው። ቲቶከር ላይ ካች ብላችሁ ይኸው እችን የመሰለች ቆንጆ ሁለቱን ቆንጆ ድረንላችኋል ማለት ነው። እኛ ሙሽራ ደምናል። ደህና ነሽ ሆይ፣ እኛ ሙሽራ እኛ የምለው ዘፈን እየዘፈን ትናንትና ድረናችኋል ማለት ነው። ይሄን ይመስላል ማለት ነው። ለሙሽሮች ነው። ብራምባ ሰበሬ ኦ፣ ብራምባ ሰበሬ የሚባል ዳቦ እጋግርላችኋለሁ። ሽር ምርጥ ዳቦ ነው የምጋግርላችሁ የሚለው ማንኛውም የወዳችኋለሁ ቻናሌን ላይክ ሰብስክራይብ አድርጉልኝ ማለት ነው። እና ደና ዋሉልኝ፣ የመልካም ቀን ይሁንላችሁ ማለት ነው። ለሁላችሁ መልካም ስራ ሞቅ ደመቅ ያለ ይሁንላችሁ። ኦኬ ባይ ባይ።